የታፈነው ጠጣር እውነት ሁለት የሚያጣላን ማን ነው ለምን በምን አሁን የኢትዮጵያ አየር ከልክ በላይ በጥላቻ የተበከለ ይመስላል የንትርክ አጀንዳ በየዕለቱ ይወረወራል በባህላችን ፈጽሞ የማይባለው ሁሉ እየተጻፈና እየተነገረ ህዝብን ከህዝብ የሚያነካክስ አደገኛ መረጃ ይሰራጫል ከዚህ የተነሳም የብዙዎችን ሕይወት የቀጠፉ ግጭቶች ተፈጥረዋል። አለመተማመኑና መፈራራቱ ከጊዜ ወደ ጊዜ እያደገ ይገኛል። መተሳሰብና መተዛዘኑም የቀረ ይመስላል። አንዱ በሌላው ቁስል እንጨት እየሰደደ ሲመጻደቅ ይታያል። የአንዳችን መከራ የሌላችን መዝናኛ እየሆነ ይገኛል። በተለያየ ሚዛን ስብዕናችን ጥያቄ ውስጥ ገብቷል። ያስተሳሰረን ገመድ ጠንካራ ባይሆን ኖሮ ከተሠራው ተንኮል አንጻር ገና ድሮ እንደ ሩዋንዳውያን በግላጭ ተበላልተን ነበር። ይሁንና አሁን ችግሩ ነባር እሴቶቻችንን እየናደ የህልውና አደጋ ወደ መሆን ተሸጋግሯል። ለመሆኑ ከፋፍሎ የሚያጣላን ማን ነው? ለምንና በምን ለያይቶ ያጣላናል? በጥንቃቄ ማወቅ ግድ ይላል። በመሰረቱ ኢትዮጵያውያን ልዩነቶቻችን እንደተከበሩ ሆነው የሚያስተባብር እንጂ የሚያጣላ አጀንዳ ወይም ፍላጎት የለን። ሁላችንም ሀገራችንን እንወዳለን። ነፃነት፣ ፍትሕና ሰላም የሰፈነበትና ለሁሉም ልጆቿ የተመቸች ታላቅ ሀገር እንድትሆንልን እንፈልጋለን። ይህ ደግሞ መነታረክን ሳይሆን መተባበርን ይጠይቃል። ስለዚህ የሚያጣላን በሀገርና በህዝብ ኪሳራ የሚነግድ የፖለቲካ ቁማርተኛ መሆኑን ልናውቅ ይገባል። ምናልባት እንደ ህዝብ ሊያጠፋፋን የሚፈልግ ጠላትም ከጀርባ ሊኖርም ይችላል። ለማንኛውም የፖለቲካ ቁማርተኛው ከፋፍሎ በማዳከም ሊገዛን ይፈልጋል። ለክፍፍል ቁማሩ ደግሞ የብሔር የሃይማኖትና የአካባቢ ካርዶችን ይጠቀማል። አየሩን የሞላ የጥላቻ አየር ከዚህ ይመነጫል። ጉዳዩ ሳይገባን ስናራግበው ቆይተን ሊሆን ይችላል። አሁን ግን መባነን ይኖርብናል። እያንዳንዱ የቁማር አጀንዳ ተጨባጭ መነሻ የለውም። በአመክንዮ ሲፈተሽ ሁሉም ውሃ አይቋጥርም። ለምሳሌ ብሔሩን መርጦ የተፈጠረ የለም። ደግሞ በብሔር ከፍታ ወይም ዝቅታ አይኖርም። ሰው በአመለካከቱ እንጂ በስጋውና በደሙ እምብዛም አይለያይም። ከየትኛውም ብሔር ቢሆን መልካምና መጥፎ አይጠፋም። ስለዚህ የብሔር ልዩነት ሊያጣላን አይገባም፣ አይችልም። ሃይማኖትም ቢሆን መልካምነትን ይመክራል። ሁሉም አትዋሹ፣ አትግደሉ፣ አትስረቁ፣ አታስመስሉ፣ ፍትህን አታዛቡ ይላል። ገነት የሚወር ሰውንና ሲኦል የሚገባውን ደግሞ ፈጣሪ ብቻ ያውቃል። ስለዚህም በሃይማኖት ጉዳይ መነታረክ ጉንጭ አልፋ ብቻ ይሆናል። አካባቢም የሚያነታረክበት ምክንያት የለው። በፍላጎት ደረጃ የአንዱ አካባቢ ሰው ከሌላው አይለያይም። የጎጃም የባሌ፣ የወጅራት፣ የሲዳማ፣ የወላይታ ወይም የሌላው አካባቢ አርሶ አደር ሰላም፣ ነፃነት፣ ፍትህና የተሻለ ሕይወት ይፈልጋል። የአፋር የሶማሌ የቦረና የኦሞና የጋምቤላ አርብቶ አደርም ፍላጎቱ ይመሳሰላል። የሁሉም ክልል ሠራተኛ ጥሩ ደመወዝ መልካም የሥራ አካባቢና የተመቻቸ ኑሮ ይሻል። ማንኛውም ነጋዴ የተሳለጠ አገልግሎት አስተማማኝ ሰላምና ነፃ ገበያ ይጠይቃል። ስለዚህም አካባቢን አስታኮ የሚዛመተው ጥላቻ ወይም ንትርክ መሠረተ ቢስ ይሆናል። በአጭሩ ብሔርን ሃይማኖትንና አካባቢን ይዞ መቦጫጨቅ አንድነታችንን አላልቶ በሁላችን ኪሳራ ለሚያተርፉ ሴረኞችና ቁማርተኞች ሲሳይ ያደርገናል። በአጠቃላይ አየሩን የረበሸው ጥላቻና ፍረጃ በቁማርተኞች ይፈበረካል። ራሳችንን ከመበላላት ለመጠበቅ የቁማሩን ስልት ማወቅ ይገባናል። የዘመኑ ቁማር በሁለት መልክ ይተገበራል። አንደኛው ቁማርተኛው በቀጥታ ይጫወተዋል። ለአንዱ የወገነ መስሎ ሌላውን ይሳደባል እገሌ የሚባል ብሔር ሃይማኖት ወይም አካባቢ ጠላትህ ነው እያለ ከፋፍሎ ለማቃቀር ይጥራል አንዱ ሊለማ ሌላው መጥፋት እንዳለበት ይተርካል ለገሌ ጥቅም ስንል እገሌን አታለል ነው ይልሃል ከፈለገም ባንዲራ ሰቅሎ እያወረደ አጀንዳ ይፈጥራል ከመቶ ዓመታት በፊት ወገኖች እያለቀሰ ዛሬ የሚሊዮኖችን እልቂት ይደብቃል ትናንትን ደጋግሞ እያወሳ ዛሬና ነገን ያስረሳል። ይህ ሁሉ አንድነትን በማዳከም ከፋፍሎ ለመግዛት ይደረጋል። በተጨማሪ ደግሞ በሁሉም ዜጎች ሕይወት፣ መብትና ሀብት ይቆመራል። ሁኔታውን ከርቀት ለሚሰማውና ለሚመለከተው ግን እውነት ይመስለዋል። ስለዚህ በኑሮ ውድነት፣ በሰላም እጦት፣ በፍትህ መዛባትና በሌብነት በጋራ የሚሰቃየው ወገን በሃይማኖት በብሔር ወይም በአካባቢ ምክንያት ይከፋፍለዋል። በጋራ የሚሰቃየውን ዘንግቶ እርስ በእርሱ ይጠላላል። ሁለተኛ የቁማር ጨዋታ ደግሞ በስውር ይካሄዳል። በሺ የሚቆጠሩ አባላት ያሉት የሳይበር ሰራዊት በተለያየ መልክ ይደራጃል። አንድ የሰራዊት አባል አስር ያላነሱ ስውር ማንነቶች ሊኖሩት ይችላል። ከጌታው በሚሰጠው ትዕዛዝ መሠረትም ማንነቱን እየለዋወጠ የጥላቻ አጀንዳዎችን ያራምዳል። አንዴ ኦሮሞ ሆኖ በማህበራዊ ሚዲያ አማራን ይዘልፋል፣ ወዲያው ደግሞ አማራ በመምሰል ኦሮሞን የሚያናድድ ምላሽ ይሰጣጣሉ። በትግራዊና በአማራ፣ በአፋርና በሶማሌ፣ በጋሞና በወላይታ፣ በክርስቲያንና በሙስሊም፣ በጎጃምና በጎንደር፣ በአድዋና በራያ፣ በሸዋና በወለጋ ወይም በፕሮቴስታንትና በኦርቶዶክስ መካከል ተመሳሳዩን ይሠራሉ። አንድን ማኅበረሰብ እስከ ቀበሌ መከፋፈላቸው አንሶ ከሌላው ጋር ያጣላሉ። ከአንድ ቋት የሚከፈላቸው የሳይበር ሰራዊት አባላት በየቀኑ የጥላቻ አጀንዳ ሲነዙ ይውሉና ማታ እየተሳሳቁ አብረው ሲጨፍሩ ያመሻሉ። በርካታ ታጋይነን ባዮችም ይህን አደገኛ ሴራ በማጋለጥ ፈንታ ሲያሟሙቁት ይታያል። በዚህ ምክንያት ቁማሩ ያልገባው ሕዝብ እየተወዛገበ ለክፍፍልና ለስነልቦና ጉዳት ይዳረጋል። ቁማርተኛው በስሜታችን እየተጫወተ እኛኑ በእኛው እያጠቃና እያዳከመ ዛሬ ደርሷል። ይህን መረዳት የቁማር ካርዶቹን በቀላሉ ያመክናል። በቀኔውም ብርሌ ከነቃ አይሆንም ምቃ ይባላል። የነቃ ህዝብ በማይቀየር ማንነትና ዳግም በማይሰራ ታሪክ መነታረክን ትቶ በአሁናዊ ተጨባጭ ጥቅሞቹና ፍላጎቶቹ ላይ ይነጋገራል። ስለ ነዳጅ ዋጋ ጭማሪ፣ ስለ ኑሮ ውድነት፣ ስለ ትምህርት ውድቀት፣ ስለ መምህራን ህይወት፣ ስለ ጤናው ሴክተር ድክመት ስለ ሐኪሞች ሰቆቃ፣ ስለ ማዳበሪያ ውድነት፣ ስለ ብር ዋጋ መቀነስ፣ ስለ ግብር መጨመር፣ ስለ መልካም አስተዳደር፣ ስለ ህግ የበላይነት፣ ስለ መለዮ ለባሹ ሁኔታ፣ ስለ ፍትሕ መዛባት፣ ስለ ሰላም መጥፋትና ስለ ነጻነት ምህዳር መጥበብ የሚመለከተውን አካል ይጠይቃል። የሚገባውን ምላሽ ለማግኘት ይተባበራል። አየህ የሃይማኖት የብሔርና የአካባቢ ልዩነት ተፈጥሯዊ የዓለም ጉዳይ እንጂ የኢትዮጵያ ብቻ አይደለም። ትናንትም ሆነ ዛሬ ልዩነቶቻችንን መሰረት ያደረጉ ዘግናኝ ጭቆናዎች መኖራቸው አይካድም። ይሁንና ጨቋኝ ስርዓት እንጂ ጨቋኝ ብሔር፣ ሃይማኖት ወይም አካባቢ አልነበርም፤ ለወደፊትም አይኖርም። እንደ ሕዝብ ግን ትክክለኛ ጥቅሞቻችን በፍጹም አይጋጩም። የድንቁርና ጌታ ወይም ጠበቃ ማን ነው? ለምን? እንዴት? በተለያዩ አካባቢዎች የወንድማማቾች ጦርነት እየተደረገ በመሆኑ ምክንያት ከሰባት ሚሊዮን በላይ የኢትዮጵያ ልጆች ከትምህርት ገበታ ውጭ መሆናቸውን የትምህርት ሚኒስትሩ መናገራቸው ይታወሳል። በነ ሞንጎሊያ የህዝብ ብዛት ሲታይ የሁለት ሀገራት ህዝብ መማር አልቻለም እንደማለት ነው። በ21ኛው ክፍለ ዘመን በሀገራችን ትውልዱ በዚህ ልክ ለማይምነት መጋለጡ እጅግ ያንገበግባል። ይሁንና ጉዳዩን የተመለከተ ጥያቄ በፓርላማው ሲነሳ ለችግሩ ኃላፊነት የሚወስዱት የድንቁርና ጌቶች ናቸው ተብሏል። ይህ አጀንዳ ሆኖ ባለፈው ሰሞን ብዙ አነጋግሯል። በእርግጥ ትምህርት ለአንድ ሀገር ሁለንተና የልማት ወሳኝ በመሆኑ ትምህርትን በማደንቆር ትውልድ ላይ ወንጀል ለሚሠራ አካል ከዚህም በላይ ማለት ይቻላል። ዋናው ጥያቄ ግን ይህ የድንቁርና ጌታ በትክክል ማን ነው የሚለው ይመስለኛል። ዝም ብሎ በፍረጃ ማውገዝ ሳይሆን በመረጃና በምክንያት ተንትኖ ትክክለኛውን ባለጉዳዩን ማሳየት ያስፈልጋል። በሴራና በቁማር የተጠላለፈው ለውጥ የመጣው በህዝብ ልጆች ትግል መሆኑ ይታወሳል። በኦሮሚያና በአማራ ክልሎች ውድ ዋጋ ያስከፈለ የወጣቶች ትግል ተደርጓል። ትግሉ ፍጹም ሰላማዊ እንደነበረም ዓለም በሙሉ መስክሯል። ለመሆኑ ያኔ ባዶ እጁን ሆኖ በሰላም በመታገል ለውጥ ያመጣው ወጣት ዛሬ ለምን ታቆ ጫካ ይገባል? ወጣቱ ያው ቢሆንም በለውጡ የተቀየረው የመንግስት አመራር አይደል። ከለውጡ በኋላስ በሰላማዊ ሰልፍ ሲነሱ የነበሩ ጥያቄዎችን ተራ ጩኸት በማለት ሲያጣጥል የነበረው ማን ነው? ለጦርነት የድጋፍ ሰልፍ በተደረገበት መስቀል አደባባይ ጦርነትን ለመቃወም ሰላማዊ ሰልፍ የጠሩ ሰዎች ታፍነው አዋሽ አርባ እንዲሰቃዩ ያደረገውስ ማን ነበር? ታሪኩ ድሽታጊና ሰላም ይሻላል በማለቱ ያሸማቀቀውና መከላከያ ሰራዊቱን በተኛበት አርዷል ያለውን አካል በመሸለም ሰላም ያለውን ገፍቶ ጠመንጃ የታጠቀውን ያቀፈው ከሰላም ይልቅ ጦርነትን እንደሚወድ ያሳየውስ ማን ይሁን? በኦሮሚያና በአማራ ክልሎች ወንድማማቾችን እያባላና የሀገርን ሀብት እየበላ የቀጠለው ጦርነት ይቆም ዘንድ ችግሮች በውይይት እንዲፈቱ መጠየቄ ወንጀል ሆኖ ከሕግ ውጭ መታፈኔ ሳያንስ የሦስት ዓመት ሕፃን ልጄ ሞት ተፈርዶበት ለአውሬ የተወረወረው በማን ነበር? የጥያቄዎቹ መልስ ለማንም ግልጽ ይመስለኛል። ታዲያ በዚህ ልክ ጸረ ሰላም አቋም ይዞ የነበረው መንግሥት በጦርነት ምክንያት ከትምህርት ገበታ ውጭ ለሆኑ የኢትዮጵያ ሕፃናት በምን ሞራሉ ሌላውን ይፈርጃል? ደግሞም ማንም በህዝብ ላይ ወንጀል እንዳይፈጽም መከላከልና የዜጎችን በሰላም የመኖርና የመማር ነፃነትን የማስከበር ኃላፊነት የመንግሥት መሆኑ ይታወቃል። መንግስት ኃላፊነቱን መወጣት ካልቻለ ሥልጣን መልቀቅ ይኖርበታል እንጂ ሌሎቹን እየፈረጀ መቀለድ እንዴት ትክክል ይሆናል ይህ በትውልድ ላይ የተፈጸመው አደገኛ ወንጀል በድንቁርና ጌትነት የሚያስፈርጅ ከሆነ ፍረጃው በዋናነት መንግሥት ራሱን ይመለከታል መሠረታዊ የትምህርት ችግር ግን ሰባት ሚሊዮን ሕፃናት ከትምህርት ገበታ ውጭ መሆናቸው አይደለም የትምህርት ሥርዓቱ በአጠቃላይ ከመዳከሙ ይመነጫል አሁን ባለው ሁኔታ ስሙን በትክክል የማይጽፍ በዲግሪ ተመርቆ አስተማሪ ወይም አመራር ይሆናል። በየመስሪያ ቤቱ ከገበያ በተገዙ የትምህርት ማስረጃዎች የተቀጠሩ መኖራቸውን መንግሥት ራሱ ይናገራል። አንዳንዶችም በፎርጂድ ማስረጃ ማስተርስና ዶክትሬት መድረሳቸው ይነሳል። የትምህርት ሥርዓቱ በመሞቱ ከትምህርት ውጭ የሆነው ብቻ ሳይሆን በትምህርት ገበታ ላይ ያለው ትውልድም እየመከነ ይገኛል። የትምህርት ሚኒስትሩ ብርሃኑ ነጋ ይህን ችግር በፈተና ለማስተካከል ሲደክሙ ይታያል። ኩረጃን ለማስቀረጥ ለ12ኛ ክፍል ተማሪዎች ከአካባቢ በማራቅ በዩኒቨርሲቲዎች ፈተና እየሰጡ ከ2 ፐርሰንት እስከ 5 ፐርሰንት ብቻ አሳልፈዋል። ከጠቅላላው ቢያንስ 95 በመቶ መውደቁን መመልከት ይቻላል። ትርጉሙም ግልጽ ይመስለኛል። በሂደቱም ተማሪዎች እስከ ሞት ለደረሰ አደጋ ተጋልጠዋል። ቁልፉ ችግር ግን ከኩረጃ ሳይሆን ከመምህሩ ሕይወት ጋር በቀጥታ ይተሳሰራል። የመምህራን ሕይወት ሳይሻሻል ትምህርት እንደማይሻሻል ሊሰመርበት ይገባል። የትምህርት ሐዋርያ ነኝ ባይ ሁሉ ራሱን ከመምህራን ሕይወትና ሞራል አንጻር መመዘን ይኖርበታል። የኢትዮጵያ መምህራን የኑሮና የሞራል ሁኔታ እጅግ በሚያሳዝን ደረጃ ተዳክሟል። ይህን በትክክል ለመረዳት ከሁለት አቅጣጫ መፈተሽ ያስፈልጋል። አንደኛው ትናንትን ከዛሬ ጋር ማስተያየት ነው። በአጼ ኃይለ ሥላሴ ዘመን መምህራን የተመቻቸ ኑሮና ከፍተኛ ክብር ነበራቸው። በዚያውም ልክ ትምህርቱም ጥራትና ውጤት ነበረው። ያኔ አራተኛ ክፍል የተማረ ከዛሬ አንዳንድ የዲግሪ ተመራቂዎች እጅጉን ይልቃል። በደርግ ዘመንም ቢሆን የመምህራን ሕይወትና የትምህርት ጥራት እምብዛም አልተጎዳም። እስኪ የደርግ ዘመንን ከዛሬ ጋር እናነጻጽር። በ1980 ትምህርት በጀመርኩ ጊዜ የአንድ ባለ ዲግሪ መምህር ደሞዝ አምስት መቶ ብር ገደማ መሆኑ ይታወሰኛል። ዛሬ በአማካይ አንድ ልምድ ያለው ባለዲግሪ መምህር አስር ሺህ ብር ያገኛል። በግርድፉ ሲታይ የመምህራን ደሞዝ የተሻሻለ ይመስላል። ይሁንና ገንዘብ ቁጥር ሳይሆን የመግዛት አቅም መሆኑ ሊታወቅ ይገባል። በወቅቱ አምስት መቶ ብር ሁለት ሰንጋዎችን ወይም 18 የፍየል ሙከቶችን ወይም ሀያ ኩንታል ጤፍ መግዛት ይችላል። ዛሬ ግን አንድ ሰንጋ ቢያንስ ሁለት መቶ ሺህ ብር አንድ ሙክት ቢያንስ 25000 ብርና አንድ ኩንታል ጤፍ 15000 ብር መሆን ይታወቃል። ስለዚህ የ1980 ዓመተ ምህረት 500 ብር ከዛሬ አንጻር 400000 ብር ከሰንጋ አኳያ፣ 450000 ብር ከሙከት አኳያና 300000 ብር ከጤፍ አኳያ ማለት ነው። ትንሹን የጤፍ ተመን ብንወስድ ከዛሬ ገበያ አንጻር የአንድ ባለ ዲግሪ መምህር ደሞዝ ቢያንስ 300000 ብር መሆን ነበረበት። በተግባር ከሚከፈለው 10 ሺህ ብር ጋር ሲመዘን መምህሩ በወር 290 ሺህ ብር በመንግስት መነጠቁን ያሳያል። በዓመት ቢሰላ ደግሞ ነጠቀው 3 ሚሊዮን 480 ሺህ ብር ይሆናል። በአንድ ወር ደሞዙ ከ35 ዓመት በፊት 20 ኩንታል ወይም ከ7 ዓመት በፊት 3 ኩንታል ጤፍ ይገዛ የነበረው መምህር ዛሬ በወር ደሞዙ አንድ ኩንታል ጤፍ መግዛት አይችልም። የኢትዮጵያ መምህራን ቤትና መኪና መግዛት ያልቻሉት ሰነፍ ስለሆኑ ሳይሆን በዚህ መልክ ስለተበዘበዙ ይመስለኛል። የትምህርት ስርዓታችንን በቁም የገደለው ይህ በመምህራን ሕይወትና ሞራል ላይ የተሠራው ወንጀል መሆኑ ሊሰመርበት ይገባል። በልቶ ማደር የሚያስጨንቀው መምህር በምን ፎርሙላ አርአያ ሆኖ ትውልድን ሊቀርጽ ይችላል? ስለዚህም የድንቁርና ጌታ የኢትዮጵያ መምህራንን በኑሮና በሞራል ያጎሳቆለው መንግሥት መሆኑ ሊታወቅ ይገባል። ከዛሬው የበለጸገ አገዛዝና ከሌሎች ሀገራት ጭምር ሲነጻጸር በአፄ ኃይለ ሥላሴና በደርግ ዘመን ለትውልድ ግንባታ ትልቅ ትኩረት መሰጠቱን ማየትና መመስከር ይገባል። ሁለተኛው ንጽጽር ኢትዮጵያን ከሌሎች ጋር ማስተያየት ይመስለኛል። አሁን ላይ የኢትዮጵያ መምህራን የኑሮ ሁኔታ ከሌሎች መምህራን ጋር ሲወዳደር ልዩነቱ የሰማይና የምድር ያህል። አምስት የተለያዩ ምሳሌዎችን እንውሰድ። በዚሁም መሰረት የመምህራን አማካይ የወር ደሞዝ በብር ሲሰላ በኬንያ 52000፣ በሶማሊላንድ 59000፣ በዩጋንዳ 122000፣ በቪየትናም 102000፣ በቻይና 273000 መሆኑን መመልከት ችለናል። በኢትዮጵያ ግን ከላይ እንዳየነው በአማካይ 10000 ብር ብቻ ይከፈላል። የእኛ መምህራን ደሞዝ ከኬንያ በ420 ፐርሰንት ከሶማሊላንድ በ490 ፐርሰንት ከዩጋንዳ በ1120 ፐርሰንት ከቬትናም በ1100 ፐርሰንት እና ከቻይና በ2630 ፐርሰንት ያንሳል ማለት ይሆናል። ይህም በሀገራችን ያለው ከፍተኛ ዋጋ ግሽበት ሳይታከልበት መሆኑን ልብ ይሏል። እዚህ ላይ ሁለት ጉዳዮች በአንክሮ መያዝ ይገባቸዋል። አንደኛው ጎረቤታችን ኬንያን ጨምሮ ሌሎች ሀገራት የትውልድ ግንባታ ለማሳለጥ ለመምህራን ህይወት ከኛ የተሻለ ትኩረት መስጠታቸውን ነው። ይህ የትምህርት ስርዓታችን ከሁሉም በላይ የወደቀበትን ምክንያት ይጠቁማል። ሁለተኛው የኢትዮጵያ መንግሥት የሀገራትን ተሞክሮ የሚወስደው አንሻፎ መሆኑ ነው። የነዳጅ ዋጋንና የኤሌክትሪክ ታሪፍን ለመጨመር ኬንያን በምሳሌነት እየጠቀሰ ከመምህራንና ከሌሎች ሠራተኞች ደሞዝ አኳያ ያለውን ልዩነት ግን በዝምታ ያልፋል። ይህ ነጠላትያይ በራሱ በድንቁርና ጌትነት ሊያስፈርጅ ይችላል። ከብልጽግና ደሴት ነዋሪዎች ሰፈር የቀጣይ ትውልድ ግንባታ የሚለው ዲስኩር በተደጋጋሚ ይሰማል። በተግባር ግን ትውልድን የሚያመክን አደገኛ ተግባር ይፈጸማል። በአጭሩ የሚናገሩትንና የሚሰሩት ይጋጫል። የመምህራንን ሕይወትና ሞራል በዓለም ታይቶ በማይታወቅ ሁኔታ እያደቀቁ ትውልድ በማንና እንዴት ሊገነባ ይችላል? እንዲሁ በከንቱ ይቀለዳል። በእርግጥ የትምህርት ጉዳይ በመምህራን ብቻ አይወሰንም። ከሌሎች ሙያተኞች ሕይወት ጋርም ይያያዛል። ዛሬ ለ19 ዓመታት የተማረ የሕክምና ዶክተር ለመኖር ሲቸገርና ራሱን ለማሳከም ሲለምን ይታያል። የመብት ጥያቄ የሚሰማው ጠፍቷል። የቢሮ ሠራተኛ፣ የዳኛ፣ የፋብሪካ ሠራተኞች፣ የባንከኛ፣ የጋዜጠኛና የአቃቤ ሕግ ሕይወትም ከዚሁ ጋር ይመሳሰላል። ያልሰረቀ ሙያተኛ ሁሉ በልቶ ለማደርና የቤት ክራይ ለመክፈል አቅም ያንሰዋል። ፖሊስን ጨምሮ የመለዩ ለባሹ ችግር ደግሞ ከዚህ ይብሳል። አዲስ ምልምሉን እንተወና ለሃያና ለ30 ዓመታት ያለ እረፍት ደሙን ሰጥቶ ቀንና ሌሊት ያገለገለ ንጹሕ ኮማንደር ወይም ኮሎኔል ልጆቹን ለመመገብና ለማልበስ ይጨነቃል። በቅርብ አንድ ኢንስፔክተር ቁርስ የማትገዛ 200 ብር ጉቦ መቀበሉ የችግሩን ክብደት ያሳያል። በአንጻሩ ግን ሐሰተኛ መረጃንና የጥላቻ ንግግርን እያሰራጨ ሕዝብን ከሕዝብ ሲያቃቅር የሚውለው የሳይበር ሰራዊት አባል ቄስ ሞገሴ በሪቦ መኪና ይፈላሰሳል። እውቀትና አገልግሎት ተንቆ የውሸት ውዳሴ በሚሊዮኖች ይገዛል። ስሙን መጻፍ የማይችል ተራ ደላላም አታሎና አጭበርብሮ ቢሊዮነር ሆኗል። የሀገር ሀብት በጥቂት ሌባ ባለሥልጣናት፣ በመሬት ደላላና በአደባባይ አጨብጫቢ እጅ ገብቷል። እሴት ፈጣሪ ትክክለኛ ነጋዴ ከገበያ ተገፍቷል። ከሁሉም በላይ ደግሞ በሥርዓቱ የተበዘበዙ ምሁራን መኪና መግዛት የማይችሉ ድሃ ተብሎ ሲናቁ ሰምተናል። ታዲያ ይህን የሚመለከት ትውልድ በምን ተአምር ለትምህርት ትኩረትና ክብር ይሰጣል? የትምህርት ጥራትና የሥርዓት ግንባታስ እንዴት ይታሰባል? የድንቁርና ጌትነት እዚህም አካባቢ በግልጽ ይንጸባረቃል። እውነቱን ለመናገር የመምህራንንና የሌሎችን ሰራተኞች ህይወት በማሻሻል ትውልድንና ስርዓትን ለመገንባት የገንዘብ ችግር አለመኖሩ ይታወቃል። ፓርላማው የማያውቀውና ላላስፈላጊ ቤተ መንግሥት ግንባታ የዋለው 10 ቢሊዮን ዶላር ብቻ፣ ይህን ከማድረግ ባሻገር በቂ የማዳበሪያ ፋብሪካዎችን ገንብቶ ግብርናችንን ሊፈውስ ይችላል። በሪዞርት በፓርክና በኮሪደር ስም የሚባክነው ሀብትም ከዚሁ ጋር መቀራረቡ ይገመታል። ትንሽ የሚያስብ ቢኖር ከሪዞርት ከፓርክ ከኮሪደርና ከቤተ መንግሥት ግንባታ በፊት የስርዓትና የትውልድ ግንባታ እንደሚቀድም ይረዳል። በተቃራኒው ግን ይህን የቅደም ተከተል መዛባት የተቸ በሐሳብ አልባነት ይከሰሳል። እጅግ ያሳዝናል። በነገራችን ላይ በሥልጣን ዘመንህ የት ነበርክ የሚል ሊኖር ይችላል። በአጭሩ ማብራራት ይኖርብኛል። ሌብነትን ለመቆጣጠርና አገልግሎትን ለማሻሻል ይረዳ ዘንድ የመንግስት ሠራተኛው ደሞዝ በበቂ መጠን ሊሻሻል እንደሚገባ ከ2011 ጀምሮ በየመድረኩ ሳነሳ ቆይቻለሁ። አንድ ወቅት የትምህርት ሚኒስትሩ ብርሃኑ ነጋ በተገኘበት ሂልተን በተካሄደ መድረክ ላይ የትምህርት ጥራት ሊሻሻል የሚችለው በፈተና ሳይሆን የመምህራኑን ኑሮና ሞራል በመቀየር እንደሆነ ምክር ሰጥቻለሁ። ግንቦት 2015 ዓ ም ደግሞ መለየው ለባሹ ለሀገር ሰላምና ሉዓላዊነት ዋስትና በሚሆን መንገድ ገለልተኛና ጠንካራ ይሆን ዘንድ ደመዙና ክብሩ መሻሻል እንዳለበት በግልጽና ማዕከላዊ ኮሚቴ ስብሰባ ላይ በግልጽ ጠይቄ ያለው። ከሪዞርትና ከፓርክ በፊት የማዳበሪያ ፋብሪካ ብያለሁ። ጥቅምት 2016 ዓ ም በስካይላይት በተደገሰ ስብሰባ የፍትሕ ሥርዓቱን ለማሻሻል የሚረዳው ዳኛ፣ አቃቤ ሕግና ፖሊስ ሌባ ነው ማለት ሳይሆን ለሴክተሩ ብቁ ባለሙያተኞችን መበደብና በቂ ደሞዝ መክፈል መሆኑን ተናግሬያለሁ። የሚሰማ ግን አልነበረም። ችግሩ ሐሳብን እንኳን የማይረዱ አሳቢዎች ይመስለኛል። ታዲያ አሁን ማንን የድንቁርና ጌታ እንበል? ሁላችንም በሰላም በፍትሕ በነፃነት በእኩልነትና በወንድማማችነት ማዕቀፍ የማይመለስ ጥያቄ የለንም። ደግሞ ፍትሕ ነፃነትና እኩልነት በችርቻሮ የለም። ሁሉም ለሁሉም ይኖራል ወይም ለማንም አይኖርም። ለጊዜ ይምሰል እንጂ በዘላቂነት ለአንዳችን የማይሆን ለማናችንም አይሆን። ስለዚህ ልዩነቶቻችንን በአግባቡ እናክብር፣ በጋራ ጉዳዮቻችን ላይ እናተኩር፣ በዝምታ ቁማርተኞችን እናሳፍር፣ አንድነታችንን እናጠናክር፣ የሁላችንም ለሁላችን ስርዓት እንፍጠር። እንደ ሕዝብና እንደ ሀገር ከባድ አደጋ ላይ መሆናችን ግልጽ ይመስለኛል በፖለቲካ ቁማር ላለመበላላት ለጋራ ህልውና ተባብሮ በአንድነት መስራት የውዴታ ግዴታ ይሆናል። ታይደ እንዳና መስግኜ አበቃው።